ጤና ይስልኝ የተከበራችሁ ተመልካቾቻችን፣ እንደምን ቆያችሁ? ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የእንግዳ ፕሮግራማችንን ይዘን ቀርበናል። የዛሬው እንግዳችን አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር ናቸው። አቶ ጌታቸው ጥሪያችንን አክብረው እዚህ ድረስ ስለተገኙ ከልብ ከልብ በተመልካቾቻችን ስም አመሰግናለሁ። አመሰግናለሁ። እሺ፣ አቶ ጌታቸው ብዙ ጊዜ አድማጮች ስለ እሱ ማወቅ አድማጮችና ተመልካቾች ማወቅ የሚፈልጉት ጉዳይ አለ፣ እንዴት ወደ ፖለቲካ ገቡ የሚል ወደ ፖለቲካ የተሳቡበት ሁኔታ እንዴት ነበር የሚለውን ማወቅ ይፈልጋሉ። ምን ይላሉ? ወደ ፖለቲካ የማይሳብ ሰው የለም። የሆነ ኢንቫይሮንመንት ውስጥ ሆነ የሆነ አገር ኖር፣ የሆነ ሰፈር ኖር፣ ሸፍት በል ወደ ፖለቲካ የተሳቡበት ሁኔታ አለ። አሁን እያልክ ያለ ወይ መሰለኝ ወደ ተደራጀ ፖለቲካ እንዴት ገቡ የሚል ይመስለኛል። እሱ ነው ጥያቄ። እኔ ለረጅም ጊዜ ከዩኒቨርሲቲ ከወጣሁ በኋላ አስተማሪ ነበርኩ። የድርጅት አባልም አልነበርኩም። ግን በዩኒቨርሲቲ በማስተምርበት ወቅትም እማምንባቸው እምነቶች ነበሩ። በዛን ሰዓት የነበረው ገዢ ፓርቲ ካሉት አስተሳሰቦች ጋር የሚቀራረብ እምነት ነበረኝ። አባል መሆን አለመሆኔን ሳላውቅም ጭምር ራሴን እንደ አባል ነበረ የምቆጥረው። በሂደት አይ ቲንክ ከዩኒቨርሲቲ ወጥቼ መንግስት ስራ ውጭ ጉዳይ ሚኒስቴር ማገልገል ሲጀምር የስትራቴጂክ ፖሊሲ አድቫይስ ነገር እንድሰጥ ነው የተመደብኩት። ግን በሂደት የፓርቲ አባል መሆን የተሻለ ያታግላል የሚል እምነት ከአለቆች ስለመጣ እንጂ በግሌ ፓርቲ አባል የመሆን ያን ያክል የተለየ ጉጉትም የተለየ እንቅስቃሴ ያርግላቅም። ምናልባት በሂደት ያየሁት ነገርም እኔ ወደ ህወሀት አመራርነት የመጣሁበት ሂደት ያልተለመደ ሂደት ነው። ትልቅ ስልጣን ከያዝኩ በኋላ ምናልባት በፓርቲ ስር ቢታገል ነው የሚሻለው የሚል ሀሳብ ስለቀረበ የተመለመልኩ ነ። በተለመደው ሂደት ከስር ጀምረህ እየተመለመልክ እያደግ እየተኮተኮተ እያገለገለ ጎንበስ ቀና እያለ አይነት የመጣ ሂደት አልነበረም። ከከፍተኛ ኃላፊነት ነው የጀመርኩት ማለት ነው። እንደውም አስታውሳለሁ አንድ አሁን ውጭ ሀገር ያሉ ከፍተኛ የኢህአዴግ ባለስልጣን ለምድ እስካሁን አባል ያልሆን ከዋሪ አይ ድርጅታችሁ ታጋዮች ያልሆኑ ብዙ አባላት ስላሉት አባላት ያልሆንን ታጋዮች እናስፈልጋችኋለን በሚል ነው ብዬ እንደ ቀልድ አንስቸላቸው ነበር። ወይ ተደራጅቶ መታገሉ ጥሩ ነው የሚል እምነት ስለደረሰ በዛ ደረጃ ነው የመጣሁት። መሳብ ነው አለመሳብ ነው ሳይሆን ኦልሬዲ ኃላፊነት ውስጥ ከገባ በኋላ በድርጅት ውስጥ ብትታቀፍ የተሻለ ትታገላለህ የሚል እምነት ስለነበረ ብዙም ሳላንገራግር ነው የተቀበልኩት። ሰው የተደራጀ ፖለቲካ ውስጥ የገባበትን ሂደት ነው የገለጽኩት ያለሁት። መልካም። የፓርቲ አባል ከሆኑ በኋላ በፍጥነት ነው ተጽዕኖ ፈጣሪ አባል የሆኑት። እንግዲህ ከበረሃ የመጣ ብቻ ነው የጀርባ አጥንት ያለው የሚል ባህል ባለው ድርጅትና ፓርቲ ውስጥ እንዴት ሆነሉት? እንዴት ተሳካሉት? ምንስ እንደ ፈተና ገጠሙት ወይ አሁን ምን ወሰለ? እንደተባለው ነው እኔ የመጣሁበት ሂደት በጣም ያልተለመደ ነው ያልተለመደ ነው። አባልነት በፈረምኩ ትንሽ አይ ነው፣ ምናልባት አባልነት ፈርሜ ነው ኢሚዲየትሊ ከፍተኛ አመራር የሚባል ካቴጎሪ ውስጥ የገባሁት ከፍተኛ አመራር ተብዬ ስልጠና መውሰድ ከጀመርኩ አመት ባልሞላ ጊዜ ውስጥ የማዕከላዊ ኮሚቴ አባል ሆንኩ። እንደገና ሌላ አመት ስክድስት ወር ባልሞላ ጊዜ ውስጥ የፖሊት ቢሮ ማለት የስራ አስፈጻሚ ኮሚቴ አባል ሆንኩ። ሰው ለብዙ ለነባሮቹ ትንሽ ግር የሚያሳይ ነበር። ግን ነባሮች ከምላቸው ውስጥ በጣም ማከብራቸው ሰዎች በዚህ ሂደት ድርጅቱ ይጠቀማል የሚል እምነት የነበራቸው ብዙዎች ነበሩ። አሁን በህይወት ያሉም በህይወት የሌሉም አንዳንዶች ደግሞ ይሄ አመጣጡ ለመኮርኮም የማይመች ስለሆነ፣ ምክንያቱም የጦታ አባት መታወቅም ይችላል። ማን ነው መልምሎ ያመጣው? የሆነ ያጠፋለት ያኮረፈለት ማን ነው ተጠንቀቅ የሚለው ወይ ከመስመር ልውጣ ያለቀን መስመር ማለት እምነት ሳይሆን ምናልባት መፋጠጥ ያበዛ ቀን ምንድን ነው መደረግ የሚችለው የሚል ስጋት ያለባቸው አሁንም አመራር ውስጥ ያሉ ሰዎች አሉ። ትንሽ ግራ ያለ ግን ደግሞ ሂደቱ የምርጫ ጉዳይ ስለሆነ ማስገደድ የሚችሉበት ሁኔታ አልነበርም። ተጽዕኖ ፈጣሪነት ከንትን ጋር ማዕከላዊ ኮሚቴ ስለሆንኩ ፖሊት ቢሮ ስለሆንኩ ብቻ ሳይሆን ከዛ በፊት በነበረኝ መንግስት ኃላፊነትም አቅመ የፈቀደውን ሁሉ አገር ያገለግላል ብዬ የማምንበትን ሁሉ ድርጅቱ ድርጅቱ ኢሴንሻሊ ሀገሬ ማገልገል አላማ የዞኑ የሚንቀሳቀሰው ብለ ስለምታምን እምለውን ሁሉ ሰጥ ስለነበረ አቅም የፈቀደውን ሁሉ ኮንትሪቢዩት በማደርግበት ሰዓት ያው በባህሪም የሚመስለኝን ከመናገር ወደ ኋላ የምል ሰው አልነበርኩም። ተጽዕኖ መፍጠር የሚባለው እንደተባለው ተሰሚነት ተደማጭነት የሚባል ከሆነ የፓርቲው ከፍተኛ አመራር ውስጥ ሳልገባም ጭምር ከዛ በፊት የመንግስት ኃላፊነት ለማግኘት ድሉ ገጥሞኝ ስለነበረ ያን አጋጣሚ በደንብ የተጠቀምኩበት ይመስለኛል። እንዳልኩት ግን ብዙዎቹ የትጥቅ ትግል ውስጥ ያልተሳተፈን ሰው በተለይ ህወሀት አመራር ውስጥ አከርካሪ ያለው ተብሎ አይታመን። አከርካሪ ጉዳይ አከርካሪ እንዳለን በተደጋጋሚ አሳይተናል። ግን ከአከርካሪ የሌለው ተብሎ ከመጠርጠር በላይ ግን ቅድም እንዳልኩ ነው፣ የጡት አባቱ ማን እንደሆነ የማይታወቅ አመጣጡ ማይታወቅ ከስር ትመለምለዋለህ። መልምለህ የሆነ ደረጃ እያሳደግ ሁኔታውን እያየ አፋሻ ጎንባሽ መሆኑን አረጋግጠን ታሳድገው። በብዛት በዛ ካልቸር መሰረት ከእምነትህ ይልቅ አገልጋይነትህ የበለጠ ተቀባይነት እንድታገኝ በሚያደርግ ካልቸር ውስጥ በእኔ መንገድ የመጡ ብዙ ሰዎች የሉ እንደተባለው ነው። በአንድ አመት ከምናምን ጊዜ ውስጥ ማዕከላዊ ኮሚቴ አባል ሆኜ አመት ስድስት ወር ባልሞላ ጊዜ ውስጥ ደግሞ የፖሊስ ቢሮ አባል ነው። ይሄ በድርጅቱ በድርጅት ታሪኩም አልነበረም ነበር ነው። ትጥቅ ትግል ስላልተሳተፍኩ ብቻ ሳይሆን እኔጋ ትጥቅ ትግል ሳይሳተፉ ፖሊስ ቢሮ የገቡ ሰዎች እንዳሉ አውቃለሁ። ግን እኔ የምመዘንበት መንገድ አድራሻው የማይታወቅ ሰው አይነት አመጣጤ፣ በጣም የመለመለኝ ሰው ወይ እዛ ያደረሰኝ ሰው። ለምሳሌ እኔ አጠራጣሪ የሆነ አመጣጥ አመጣጥ ብለው እንትን ይላሉ፣ ይሰጋሉ አንዳንዶቹ ጓዶች ብዙ ኮምፎርት የማይሰማቸው ነበሩ። ግን እንዳልኩ ነባር በህይወት ያሉም የሌሉም ግን የኔ በዛ ፍጥነት እዛ ላይ መድረስ ትክክልና ድርጅቱን የሚጠቅሙ ነው ሀገሩን የሚጠቅም ነው ብሎ የሚያምኑ ደግሞ ሙሉ ድጋፋቸው የሚሰጡ ነበሩ። ኦኬ የቤተሰብ ጨዋታ ነው የምናደርገው እና አሁን እንደው የትግራይ ህዝብና ህወሀት አንድ ናቸው የሚል አባባል በአንዳንድ አካላት ዘንድ ይነሳል። አባባሉን ሁለት ወገኖች ለተለያየ ሁለት አላማ ሲጠቀሙበት ይታያል። አንደኛው የሀሳብ ብዝሃነትን የማይቀበል የጠቅላይነት እምነት ያለው የህወሀት አመራር ነው አንዱ በሌላ በኩል ደግሞ ሌላው ህዝቡን ከፓርቲው ጋር አንድ ላይ የፓርቲውን ህጸጽም ችግርም አንድ ላይ ደርቦ ህዝቡን የሚፈርጅ ህወሀት ህዝብ ህዝብ ህወሀት ነው ትግራይ ህወሀት ህወሀት ትግራይ ነው ብሎ የሚያስብም ደግሞ አለ እና እንደው በሁለቱም ፍረጃዎች ህዝቡ ተጎጂ አልሆነም ወይ? የእርሶ ምልከታ ምንድን ነው አቶ ጌታቸው? በጣም ተጎጂ ሆኗል ህዝቡ በሁለቱም። የመጀመሪያው በማመሳት ምክንያት የዋህ አመራር ስለሆንኩ ስለነበርኩ ልበል ስለሆንኩ አመራሩ የፈጠረው ተረት በጣም ኮንቬኒንትሊ ህዝቡን በአንድ በአንድ አይነት መንገድ ለመግዛት አንድ አይነት ቅርጫት ውስጥ ይከት ጠቅላይ የሆነ አስተሳሰብ ብለህ ያነሳኸው አይ ቲንክ በፖለቲካል ፓርላንስ ቶታሊታሪያን የሚባለው አሳሰብ የህወሀት አመራር እድር መቆጣጠር ይፈልጋል፣ ማህበር መቆጣጠር ይፈልጋል፣ ቤተ ክርስቲያን መቆጣጠር ይፈልጋል። መቆጣጠር የማይፈልገው ባህል መቆጣጠር የማይፈልገው የህብረተሰብ ህይወት መስክ የለም። ስለዚህ ይህን ለማድረግ በምታደርገው ጥረት ለይስሙላ ፓርቲዎች እንዲኖሩ እንኳ ብትፈልግም ፓርቲዎቹ ሳይቀር በአንዱ ወይም በሌላ መልኩ በቀጥታ በህወሀት አመራር አስተሳሰብ ተጽዕኖ ስር ናቸው። ይህንን ለማድረግ የሚጠቀምበት ሚዲያ ትቆጣጠራል። ሁሉም አይነት ተቋማት ተቆጣጥረህ አስተሳሰቡ አሁን የትግራይ ህዝብ የገጠመው ጣጣ ምንድን ነው? ህወሀትን የራሴ ድርጅት ነው ብሎ የሚያምን በሚሊዮኖች የሚቆጠር የትግራይ ተወላጅ አለ ነበረ። እንደ አደረጃጀት የትግራይን ህዝብ የተደራጀ ትግል ከመምራት አንጻር ትልቅ አስተዋጽኦ ያደረገ ድርጅት ቢኖር ህወሃት ነው። የተደራጀ ትግል ከማድረግ አንጻር ከዛ ፊት የተወታተነ የትግል ምዕራፎች ነበሩት የትግራይ ህዝብ ከዛ አንጻር ያን ማድረግ እና ለድርጅቱ እንደ ኦርጋናይዝድ ሬዚስታንስ ምልክት ሲምቦል አድርጎ በመውሰዱ ምክንያት ሊሰጠው ድጋፍ አለ። ያ ማለት ግን የህወሀት አመራር ይህንን አቢዙ እያደረገ ነው ስልጣኑን ለማራዘም ሲጠቀም የነበረው እዚህ ግባ የሚባል ለውጥ ያን የመሰለ የተደራጀ ህዝብ ይዘ ያን የመሰለ ጠንካራ ስራ ወዳድ አገሩን የሚወድ ህዝብ ይዘህ ትግራይ መድረስ የነበረበት ደረጃ ላይ ከማድረስ ይልቅ በታሪክ አጋጣሚ እጁ ጋር የገቡ አማራጮችን ስልጣንና ስልጣን ብቻ የተወሰነ ቡድንን ጥቅም ከማረጋገጥ አንጻር ብቻ እየመዘን የመጣ አመራር ነው። አመራር ውስጥ ትልቅ ለህዝብ ለሀገር ትልቅነት ትልቅ አስተዋጽኦ ያደረጉ መሪዎች ነበሩ፣ ምንም የሚያጠራጥር ነገር የለው። እንደዛም ሆኖ ግን መጨረሻ ላይ ወደምን ወረደ? ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳ አጀንዳው ያልሆነ እኔ ያልኩት ምን እንዳለ ምን እንደሚልም እንኳ አይታወቅም። እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባንኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ፣ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ትቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን የመጣው አመራሩ ይሄ ዝም ብሎ ውጭ ወጥተህ ገሌ ገሌ ብለህልም ለመውቀት ሳይሆን ሁላችንም በዛ ባለፍንበት ሂደት የህዝብ አጀንዳን ከማስቀደም አንፃር ምን አደረግም ብለን ማየት ተገቢ ነው የሚሆኑ። ስለዚህ እንዳልኩት ህወሓት እና ትግራይ አንድ ናቸው፣ የትግራይ ህዝብ አንድ ናቸው የሚለውን ማጭበርበሪያ አመራሩ ይጠቀምበታል። አመራሩ የሚጠቀምበት ከስርቆት ከሌሎች በመንግስት ስልጣን ሆነ የምትፈጽማቸው በደሎች ተጠያቂ ላለመሆን የሚሰራቸውን ስራዎች በሙሉ ከህዝቡ እና ከህዝቡ ይሁንታ በመነጨ እንደሚሰራቸው አድርጎ ለማሳመን ነው የሚወቅ ነው እውነቱ ምንድን ነው የሚሰርቅ ባለስልጣን የሚሰርቅ አመራር በህዝብ ስም ሲምል ሲገዘት ድርጅቴ አንድም ነገር እኮ ህወሀት እና ህዝቡ አንድ ነው ማለትም እኮ አንድ ነገር ነው አመራሩን ራሱን የህዝብ ወኪልም አድርጎ ህዝብንም እንዲሰግድለት አድርጎ ህዝብ አንድም አይነት የተቃውሞ ምልክት እንዳያሰማፍኖ የስርቆት አጀንዳ ውስጥ በደንብ ተነክሮ ግን ደግሞ ህወሃትና ድርጅት አንድ ስለሆን ብሎ በዛ ማጭበርበሪያ ራሱ ነፃ ለማድረግ የሚሞክርበት ሁኔታ አለ። ስለዚህ ይሄ በአንዳንድ ጊዜ ምናልባት ሊትሬቸር ላይ ጆርጅ ኦርዌል የሚባል እንግሊዛዊ በእንደዚህ አይነት እንድታስብ የተለየ ነገር እንዳታስብ የሚያደርግ ካልቸር እሱ ፕሮቴክቲቭ ስቱፒዲቲ ነው የሚለው። ህወሓት ኤሴንሻሊ የህወሓት አመራር ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያ የሚቆጣጠራ ብቻ ሳይሆን ያስተሳሰብ ሁሉ ነው። አደረጃቶች በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገው። ሰው ብዙ ጊዜ የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርገህልም ታስቀምጠው። ይህን ነው የሚፈልገው የህወሓት